አስራ ሁለተኛ ዙር የጥራት ሽልማት ውድድር አንደኛ ደረጃ የልህቀት ዋንጫ አሸናፊ የኢትዮጵያ አየር መንገድ፣ የምንጊዜም ብሔራዊ ኩራታችን የኢትዮጵያ አየር መንገድ እነሆ ዓለም አቀፍ ተደራሽነቱን የበረራ አማራጮቹን ጭምር ያሰፋ፣ በካርጎና በደንበኞች መስተንግዶ የላቀ ዛሬም ስምና ክብሩን ከፍ እንዳደረጋለ የኢትዮጵያ አየር መንገድ እናመሰግናለን። ክቡር አቶ መስፍን ሀሳባቸውን ይገልጻሉ። ተንክ ዩ ቨሪማች። ክቡር ፕሬዚዳንት፣ የተከበራችሁ እንግዶች፣ የኢትዮጵያ አየር መንገድ በዛሬው እለት የኢትዮጵያ የጥራት ሽልማት በአንደኛ ደረጃ ዛሬ በመቀበላችን የተሰማኝ ደስታ እጅግ ከፍተኛ ነው። የኢትዮጵያ የጥራት ሽልማት ድርጅት የኢትዮጵያ አየር መንገድን ሪኮግናይዝ በማድረግ እውቅና በመስጠት ለዚህ ሽልማት በማብቃቱ በአጠቃላይ በዚህ የተሳተፋችሁትን ሁሉ በመላው የኢትዮጵያ አየር መንገድ ሀያ ሺህ ሰራተኞችና በራሴ ስም ታላቅ ምስጋና ያላቀርብ ፈልጋለሁ። የኢትዮጵያ አየር መንገድ በከፍተኛ ዓለም አቀፍ ውድድር ውስጥ ያለ ተቋም ነው። በዚህ ከፍተኛ ዓለም አቀፍ ውድድር ውስጥ ተወዳድረን በየዓመቱ ከአፍሪካ ትልቁ አየር መንገድ እየተባን ሽልማት እናገኛለን። በዓለም አቀፍ ደረጃም ትልቅ እውቅናለን አገራችንን እያስጠራን ነው። ይህ እንግዲህ ለዚህ ሁሉ መሰረቱ በአገልግሎት አሰጣጣችን ላይ ባለው ጥራት፣ በደንበኞች እርካታ የመጣ ነው። ጥራት ለኢትዮጵያ አየር መንገድ እንግዲህ በእንግሊዘኛ ኦፕሬቲንግ ሲስተም ይባላል። ለእኛ ጥራት በምንም መንገድ የማንደራደርበት ጉዳይ ነው። በዛሬው እለት ያገኘነው ሽልማት የኢትዮጵያ አየር መንገድን ለላቀ ለልቀት የበለጠ እንድንጥር የሚያበረታታን ነው። እኛ ይህን ሽልማት ስላገኘን የምንኩራራበት አይደለም። ለበለጠ ስራ እንዲያተጋን የሚያተጋን ጉዳይ ነው እና በጣም አመሰግናል ኩራቶ መስፍን ጣሰው የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚን በጣም እናመሰግናለን። ኮንግራቹሌሽንስ ኢትዮጵያን ኤርላይንስ።